ሰላም ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ባለፈው ቪዲዮችን ላይ አንድ ጥያቄ ተነስቶ ነበረ። እርግጥ ዘግቻለሁ፣ ግን እንግዲህ የተጠየቁ ጥያቄዎችን ለመመለስ ያክል ወደ ሁለት ያክል ዋና ዋና ጥያቄዎች ተጠይቀዋል። እንደምትመለከቱት ከዚህ ላይ እንደምትመለከቱት የተጠየቅነው ጥያቄ አለ። ከነዚህ አንጻር በሁለት መልኩ ነው ያየናቸው። አንደኛ ክርስቲያናዊ አለባበሳችን ምእመናን የሚለብሷቸው አለባበሳችን ስርዓታችን ምን ይመስላል ወንዶች ሴቶች የሚለብሱት አለባበስ ምን ይመስላል የሚል ነው ሁለተኛ ደግሞ እንግዲህ የካህናት የዲያቆናት የመነኮሳት አለባበስ ስርዓት እንዴት ነው የሚሉ ጥያቄዎች ናቸው የተነሱ ለዛሬ የማቀርብላችሁ ዛሬ ማለት የምፈልገው ስለ መጀመሪያው ጥያቄ ስለ ክርስቲያናዊ አለባበስ ወይም ደግሞ ወንዶች ሴቶች ምን አይነት ክርስቲያናዊ መንፈሳዊ አለባበስ መልበስ አለባቸው የሚለው ነው የምንመለከተውእና ከዛ በፊት እንግዲህ ማለት የሚፈልገው እንደ አንድ ሰው በአንድ ሀገር ላይ የሚለብሰው ወንድ የሚለብሰው ልብስ በሌላ ሀገር ላይ ደግሞ ሴት የሚለብሰው ሊሆን ይችላል። በሌላ የሚለብሰው ወንድ የሚለብሰው ሴት የሚለብሰው ሴት የሚለብሰው ደግሞ በአንድ ሀገር ላይ የወንድ ስርዓት የሆነው በሌላ ሀገር ላይ ደግሞ የሴት ስርዓት ሊሆን ይችላል። ስለዚህ እንዴት ይስማማል ከተባለ እንደ ሀገሩ ባህል ነው። የአንድ ሀገር ባህል ከሃይማኖት ጋር የሚጋጭና ማይጋጭ ባህሎች ስላሉ እንደ ሀገር ባህል የሀገሩን ባህልና የሀገሩን ክርስቲያናዊ አለባበሱን ለምሳሌ አረብ ሀገር ወንዶች የሚለብሱት በእኛ ሀገር ላይ ደግሞ ሴቶች የሚለብሱት ሊሆን ይችላል። ስለዚህ የሀገሩን ባህል መሰረት ያደረገ ነው ብለን መናገር እንፈልጋለን። ከዛ ውጭ ግን የክርስቲያናዊ አለባበስ ወይም ደግሞ የወንዶች እና የሴቶች አለባበስ ምን መምሰል አለበት የሚለውን ሁለት ወይም ከሶስት ያላነሱ መጽሐፍ ቅዱሳዊ ማስረጃዎችን ተናግሬ ጨርሳል። የመጀመሪያው ኦሪ ዘዳግም ምዕራፍ 22 ቁጥር አምስት ላይ ሴት የወንድን ልብስ አትልበስ፣ ወንድም ደግሞ የሴትን ልብስ አይልበስ። ይህንን የሚያደርግ ግን በአምላክ በእግዚአብሔር ዘንድ የተጠላ ነውና ይላል። ስለዚህ ወንዶች የሴትን ልብስ እንደማይለብሱ፣ ሴቶች ደግሞ የወንድን ልብስ እንደማይለብሱ ይነግረናል ማለት ነው። ስለዚህ ይህ የሚሆነው የወንዶች የራሳቸው ያለባበስ ሥርዓት እንዳላቸው፣ ሴቶች የወንዶችን ልብስ መልበስ እንደማይችሉ ለመግለጽ ነው። ይህ ደግሞ የሆነበት ምክንያት ምንድን ነው? አንዱ ላንዱ መሰናክል እንዳይሆን አንዱ ለአንዱ እንቅፋት እንዳይሆን ታስቦ የተደነገገ አባቶቻችን የነገሩን መጽሐፍ ቅዱስ የነገረን ነው እና በማቴዎስ ወንጌል ምዕራፍ 18 ቁጥር 6 ላይ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠን ይሻለዋል፣ ይላል። ስለዚህ አንዱ ለአንዱ መሰናክል እንዳይሆን አንዱ ለአንዱን እንቅፋት እንዳይሆነው ታስቦ የተነገረ ነውና። ይህንን ነው የሚለን ተንቢተ ሶፎንያስ ምዕራፍ አንድ ቁጥር ስምንት ላይ እንግዳ ልብስ የሚለብሱትን ሁሉ እቀጣለሁ ይላል እግዚአብሔር። እንግዳ ልብስ ተብሎ የተነገረው ያልተፈቀደለትን፣ ለምሳሌ ወንዱ የሴት ልብስ የሚለብስ ከሆነ፣ ሴቷ የወንድ ልብስ የምትለብስ ከሆነ ይህ እንግዳ ነው ሁኖ በሀገር ባህልም በሃይማኖትም ያልተፈቀደ እንግዳ ነገር ስለሆነ ይህንን የሚያደርጉትን እቀጣለሁ ይላል እግዚአብሔር ይላል እና ይህንንም መሰረት ማድረግ አለብን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 16 ላይም ይናገራል እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ ይህን የተናገረበት ምክንያት የእግዚአብሔር አብያተ ክርስቲያናት እኛ የእግዚአብሔር አብያተ ክርስቲያናት ነን፣ ማደሪያዎቹ ነን፣ እግዚአብሔር የሚገለጥብን ነን፣ እግዚአብሔር የሚመሰገንብን የእግዚአብሔር ማደሪያዎች ነን። ስለዚህ የእግዚአብሔር አብያተ ክርስቲያናት ነን እና እንዲህ ያለ ልማድ ደግሞ የለንም። ይህ ምን አይነት ልማድ? ሴት የወንድን ልብስ መልበስ፣ ወንድ ደግሞ የሴትን ልብስ መልበስ። እንደዚህ አይነት ልማድ የለንም ብሎ ይናገራል። ስለዚህ አለባበሳችን ወንድ የሴትን ሴት የወንድን ልብስ ሊለብሱ እንደማይገባ መጽሐፍ ቅዱሳችን ይነግረናል፣ አባቶቻችንንም ያስተምሩናል እና አንዱ ለአንዱ መሰናክል እንዳይሆን ይህንን መሰረት ያደረገ አለባበስ ልንለብስ ይገባናል ማለት እወዳለሁ። እንግዲህ ይህ ሀሳብ ይህ ጥያቄ ከተመለሰላችሁ እና ከተመቻችሁ፣ በቀጣይ ደግሞ የዲያቆናት የካህናት እንዲሁም ደግሞ የመነኮሳት አለባበስ ምን መምሰል አለበት? ስርዓቱ ምን ይላል? አባቶቻችን ምን ይነግሩናል? ምን ስርዓት አለው? የሚለውን ደግሞ በቀጣይ ቪዲዮ እመለስበታለሁ። ከተመቻችሁ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳባችሁን ብትገልጹ እላለሁ። አመሰግናለሁ።